ክርስቶፎሮስ ማለት ጸዋሪ ክርስቶስ ማለት ነው። መድላ ክርስቶስ በህፃና ምሳል ተገልጦለት እሱ ተሸክሞት የሚያሳይ ነው። ክርስቶፎሮስ ማለት በምስራቅ ኦርቶዶክሶች አንገቱ በላይ የሚሳለው ፊቱ የውሻ መክ ተደርጎ ይሳላል። ሲፈጠር ውሻ ሆኖ አይደለም። ይህ በእኛም ስንክሳር ሚያዚያ ሁለት ላይ ክርስቶፎሮስን እንደ ውሻ ነው የሚል እንጂ ውሻ ነው አይልም። አንገቱ ልክ ከአንገት በታች ሰው ሆኖ ከአንገት በላይ ደግሞ ውሻውን የተፈጠረ ሰው ሆኖ አይደለም ይህ ጻድቅ ምንድን ነው ያለው? እግዚአብሔር ሆይ የእኔን ደም ግባት የእኔን ውበት አይቶ ሰው እንዳይሰናከል ከአንገቴ በላይ ያለውን ይህንን ፊቴን የውሻ መልክ አድርገዋል አለ። ለትትና ኮኔን ያደርገው ራሱ ሚያዚያ ሁለተኛ ስንክሳር እንደሚለው በዚች ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት ረፍን የሚለው እንደውም ሐዋርያና ሰማዕት እኮ ነው የሚለው ፊቱ እንደ ውሻ የሆነ ነው የሚለው እንጂ ፊቱ ውሻ የሆነ ቅዱስ ክርስቶፎሮስ የተባለው አባት ጸዋሬ ክርስቶስ የተባለው አባት በሮማን ካቶሊክ፣ በኦሬንታል አብያተ ክርስቲያናት፣ በአንግሊካን ቸርቾች፣ በሉተራን ጭምር ቅዱስ ነው። የግድ አንድ ቅዱስ ቅዱስ ለመባል በውጭ ባሉ መዛግብ ካልተገኘ ጉዳይ ውሸት ነው የሚሆኑ ማለት ነው። በምስራቅ ኦርቶዶክሶች የቅዱስ ክርስቶፎሮስ ስዕል ሲሳል የውሻ መልክ የሚሳል አድርጎ እያ ብቻ አይደለም። የጀርመን የጣሊያን የስዊዘርላንድ የህንድ የሚጠብቃት ቅዱስ ነው ይላሉ። ጭራሽ የማርቲን ሉተር ሀገር ጀርመንን የሚጠብቃት ቅዱስ ፓትሮን ሴንት ሴንት ክርስቶፎሮስ የሚለው እንደው ይለይላችሁ ማለት ነው። በስዕሉ ስትሳለቁ የነበራችሁ ማለት ነው። የጀርመን የጣሊያን የህንድ የስዊዘርላንድ ከ10 ከ20 በላይ ያሉ ሀገሮችን የሚጠብቃቸው ቅዱስ ልክኛውን አስራት ሀገሯ ናት፣ ቤታችን ቅድስት ድንግል ማርያም ለኢትዮጵያ እንደምንለው የሚጠብቅ ቅዱስ ሴንት ክርስቶፎሮስ ነው የሚለው። ዶጌድን ነው የሚለው። ስለዚህ ከጥላቻ የመነጨ መሆኑን ትረዳላችሁ ማለት ነው እንጂ እውቀት ያለው በእውቀት የሚሞግት ሆኖ አይደለም። እሺ በስዕል ፊት ሻማ ማብራት ጧፍ ማብራት ግን በኢትዮጵያ ኦርቶዶክስ ክርስቲያን ነው ይላሉ። ይሄም ውሸት ነው እና ዘ ቬኔሬሽን ኦፍ አይከንስ ኢን ኦሪየንታል ኦርቶዶክስ ቸርች የሚለው ይህ መጻፍ ገሰባ ሁ ልናይ ዘኮፕትስ ኮንቲንዩ ቱ ቬኔሬት አይከንሲለም የኮፕቲክ ኦርቶዶክስ ቤተክርስቲያን ስዕላትን ታከብራለች ይና ማክበር ብቻ አይደለም፣ ቱፕሬይ መጸለይ፣ በስዕል ፊት መጸለይ ቱላይት ካንድልስ ሻማ ማብራትን በስዕል ፊት ኢንፍሮንት ኦፍ ዘም ኢን አኮርዳንስ ዊዝ ትራዲሽን ኢን ዘ ቸርች ኦር አት ሆም። ይኸው ገጽ ሰባ ሁለት ተመልከቱ። የግብፅ ኦርቶዶክስ ቤተ ክርስቲያን በስዕል ፊት ቆሞ መጸለይን፣ ሻማ ማብራትን በቤታቸውም በቤተ ክርስቲያናቸውም እያደረጉ ለስዕል ክብር ይሰጣሉ ነው የሚለው። ስለዚህ በሀታ ቤተ ክርስቲያናት በኦሪየንታል ቤተ ክርስቲያናትም ሆነ በምስራቅ ኦርቶዶክሶች በስዕል ፊት ቆሞ ማይጸልይ በስዕል ፊት ሻማ ማበራ ጠዋፍ ማበራ በስዕል ፊት ቆሞ ጸሎት የማያቀር እጣን ማጠን የለም። ከቀደምት አባቶቻችን ደግሞ ቅዱስ ዮሐንስ አፈወርቅ የሐዋርያው የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ የሐዋርያው የቅዱስ ጳውሎስ መንፈስ ጸጋ እንዳይለየው፣ ምክንያቱም የቅዱስ ጳውሎስን መልእክት ለመተርጉም የቅዱስ ጳውሎስ መልእክት የተጻፈበትን ጽንሰ ሐሳብ መንፈሱ መረዳት ያስፈልጋል። ይሄ ከእርሱ እንዳይለየው የሐዋርያው የቅዱስ ጳውሎስ መልእክታት ሲተረጉም የቅዱስ ጳውሎስን ስዕል ከፊት ለፊት አድርጎ ነው ጣዋት እያመለከ ያ ብቻ አይደለም ደግሞ ቅዱስ ጳውሎስ ደግሞ ይገለጥለታል ደግሞ ከጀርባው እንደምትመለከቱት በጆሮ ደግሞ ያናግረዋል በለሆሳስ ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስ መልእክት ሲተረጉም እኔ በተረዳሁበት እኔ በጻፍኩበት የመልእክት መንገድ ለመናገር የፈለግኩትን ለማሳለ የፈለግኩትን መልእክት እየተረዳ ሁን የተረጎምክልኝ እያለው በጆሮ ሲያናገረው ስዕሉ ይናገራል ስለዚህ ይሄ በቤተ ክርስቲያናችን የሚታወቅ ነው። ቅዱስ ዮሐንስ አፈወርቅም አድርጎታል።